ሰላም፣ የዩቲዩብ ተከታታዮቼ፣ ዛሬ እንደተለመደኝ እንደተለመደ እናንተን የህልም ፍቺ ላችሁ ቀርብ ያለሁኝ ላይ ነኝ፣ እንደተከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማር ቤተሰብ ኑ። ላይክ ሼር ማድረግ እንዳይረሱ፣ የደውል እንዳይረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ የህልም ፍቺ ወስዳችኋለሁ። ቪዲዮን ስጀምሮ ላይክ ማድረጋችሁን ደግሞ አትርሱ። ዘር ሰላም መቅዲ ሰላም። እናቴን እናት ህልሙን ያየችው እኔ ታምሜ እዘምራለሁ፣ እሷ ደግሞ አቅፋኛ ይዞ ትለኛለች። ህመም በህልም ጤና ነው። ህመም ተቃራኒ ሆነው የሚሆነው መዘመር መስቀራ ነው። በጣም ቆንጆ ነው። ታመሰግንበት ነገር እንደሚኖሩ በጣም ቆንጆ ነው። የውዲት መቅዲ በህልም እናቴ ዶሮ ወጥ በእንጀራ ትሰጠኛለች። ከዛ እኔ ደግሞ ስጋውን ብቻ በልቼ እተወዋለሁ። እሺ፣ ምግብ ያው በረከት ነው። ዶሮ ደግሞ ሲሳይ ነው። በጣም ቆንጆ ነው። ገነት ሰላም፣ መግቢ ሰላም። ያበህን ለአጎቴ በጣም ለምን እያልኩኝ ለምን እያልኩኝ አስጨንቀዋለሁ እና ለልጁ በጣም አስጨንቀ አስጨነቀችኝ ብሏት ይለዋል ለልጁ እና ልጁ ደግሞ ድንጋይ አንስቶ ይወረውራል፣ ግን አይመታኝም። አንድ ደግሞ በጣም እጮሃለሁ ነው እያለቀሱ መቅደችልኝ ከአጎቴ ጋር ደግሞ ጥሩ አይደለም አይደለንም። እሺ ያው ህልሙም ያው ከአጎቶች ጋርም ጥሩ አይደላችሁም። ያው ህልሙ የሚያመላክተው ያንን ነው። ድንጋይ ሲወረውርብሽ መጥፎ ቃላትን መጥፎ ቃላትን ነው የሚያመላክተው። ልጁ ነጭ ድንጋይ ሲወረውርብሽ አይሹ ያው መጥፎ ቃላትን ነው መጥፎ ንግግርን መጥፎ ቃላትን ነው የሚያመላክተው። ያው ጸሎት ማድረግ ነው ንግግርን። ሌላኛው ደግሞ ጩኸት ያስጨ ካስጨነቀሽ ነገር እንደምትገላገኝ የሚያመላክትሽ ነው። ጩኸት ያለ ነው የሚያመላክተው። ለቅሶ ደግሞ ደስታ ነው። ለቅሶ መደሰትን ነው የሚያመላክተው። ጥሩ ነው። ሃና ሰላም፣ መጥ ተባረኪ። አሚን። እህቴ ቤት ነው። በሩ ላይ ቁልፍ ተነስቶ ሊከፈት ሲል አጣውት ቁልፉን። ከዛ እህቴ ይሄ እዚህ ቤት ሰው ተደብቆ ይገባል እላታለሁኝ። ከዛም አንድ ክፍል ውስጥ ቀይ ሰው ቁጭ ብሎ ላፕቶፕ ይዞ ስብሰባ ላይ ነኝ ይላል። ወጣ እንላለን ከእህቴ ጋር። በቆረጣ ነው ያየን። እሺ ያው ቁልፍ ማጣት ጥሩ አይደለም። ቁልፍ አው ለሁሉ ነገር መፍትሄው እጅሽ ላይ እንደሆነ የሚያመላክትሽ ነው እና ያንን ማጣትን ነው የሚያመላክተው። ስለዚህ ያው ለስራ የሚሆን ለምንም የሆነ እንትን ነው። ስለዚህ ያው ጸሎት ማድረግ ነው የሚያስፈልገው። ቁልፍ ያንን ስለሆነ ጥሩ ነገር ስለሆነ የሚያመላክተው ማጣት ያንን ጥሩ አይደለም። ልንከፍት ስል በሩን ማጣን ነው ስለዚህ ነገሮች ሲዘጋ መፍትሄ ለማግኘት እንደምትቸገር የሚያመላክት ነው። ና ያወጡል ጸሎት ማድረግ ነው የሚያስፈልገው። ፋሲካ ሰላም፣ ንግዲ ሰላም። ትምህርት ቤት ያለው ይመስለኛል። ምግብ እየበላው ክላስ ገባው። ክላስ ያሉ ልጆች ተነስቶ ክላስ ምግብ ለምን ትበያለሽ ይለኛል። ይቅርታ ብዬ ከተቀመጡበት ተነሳው። አንድ መምህር መጥቶ እንዴት እንደ እንደ አይነት አለባበስ ለብሰሽ ትምህርት ቤት ትመጫለሽ ይለኛል። እኔ እንዴ ተመሳሳይ የለበስኩ ተመሳሳይ ዩኒፎርም ነው የለበስኩት ትላለሁ። በጣም ተናድጄ እሺ ትምህርት ቤት ያው ከህይወት መማር ያለብሽ ነገር እንዳለ የሚያመላክትሽ ነው። ምግብ እየበላው ምግብ በረከት ነው፣ ቆንጆ ነው። ምግብ ቆንጆ ነው። ያው ኢሊፎርሙ ለምን አንድ አይነት ታደርጊያለሽ? ያው ቦታውን ለነገሩ ቦታውን መስለሽ መገኘት የሚኖርብሽ ነው የሆነ አንድ አይነት እንትን ከሆነ ትንሽ። ግን ከህይወት የምትወስዳቸው ነገሮች እንዳሉ ያው ህይወት በራሱ የምታስተምረን ነገር አለ አደለ? ስለዚህ ያንን መቀበል መቻል እንደሚኖር የሚያመላክ ማርያም ልጅ ማይቲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እናትን አመሰግናለን ግን የሞተችው አያቴ እኮ እሷ አልሳመችኝም እኔ ነኝ ሳምኳት ዛሬ ደግሞ እባብ ሴጣ ሴጣ ሴጣን እንደሆነ ብዙ ጊዜ ፈተሻላ እንሽላሊት በህልም ማየት ምንድን ነው ማ እሺ ሀ አልሳመችሽ እንደሱ ከሆነ በጣም እንትን ነው ፍላጎትሽን ወደ ማግኘቱ መቃረብሽን ነው የሚያመላክተው ሙታን ሲስሙ ነው ጥሩ ያልሆነው እንጂ አንቺ ስስሜ ምንም እንትን የለው፣ ጥሩ ነው። እንደገና ደግሞ ያው እባብ ሴጣንን ነው የሚወክለው። እሽ፣ ለሌት ደግሞ ያው ነፍሳት፣ ሌላ ነፍሳቶች ምናምን በዙሪያችን ምቀኛ ጠላት እንዳለ የሚያመላክተን ነው። ጥሩ ነገር አያመላክቱም፣ ነፍሳቶች ሲታይ ማለት ነው እንጂ እባብ ነው ሴጣንን። ሌላው ግን ያው ምቀኛ በዙሪያችን እንዳለ የሚያመላክ ሚራን ሰላም፣ መቅዲ በጣም ይቅርታ መቅዲ፣ የቀፈፈኝ ስለሆነ ነው የጻፍኩልሽ። በህልሜ በጣም ረጅም እባብ ሲያስቀምጠኝ ማየት ምን ይሆን? ጫፉ ግን ሳይወጣ ነቃው። አመሰግናለሁ። መቅዲ በባለፈው ጽፌልሽ ነበረ። እሺ፣ አሁን ይሄ ከእሁድ ሲወጣ ካየሽ በጣም ቆንጆ ነው በሽታ መገላገል ነው። ግን ትንሽ ነው ቀርቶ ያየሽው። ስለዚህ ያንን ሙሉ ለሙሉ ድነት ማግኘት ያው እንዳልኩሽ፣ ያው እባብ ሴጣን ነው የሚያመላክተው። ስለዚህ እንደገና ደግሞ ከውዳችን ውስጥ አላግባብ ማለት ያው ባዕድ ነገር ሲወጣ ማየት ከበሽታ መገላገልን ነው የሚያመላክተው። ከዛ ከመንፈስ እስራትን መዳንን ነው የሚያመላክተው። እና ትንሽ የቀረው ያው ያንን መበርታት ነው መጸበል፣ መጠጣት፣ መጠመቅ፣ መጸለይ ነው የሚያስፈልገው። ግን ይሄ በጣም ቆንጆ ነው፣ ትንሽ ቀርቷል። ቀርቶ ነው ያየሽው ያው ሲወጣ ነው ያየሽው። ግን ትንሽ ቢቀርን ያው ሲወጣ ይተሻል። ስለዚህ ያው በጸሎትሽ በርቺ። ያንን ነው የሚያመለክትሽ። በጣም ቆንጆ ነው። ሄለን ሰላም። መቅዲ የአንገት ሐብል በወርቅ መስቀል እና ጆሮ ጌጥ ዋጋውን ወደ ድብኛ ያል ከዛ ሌላ ሴት ሴትዮ ሌላ ሴትዮ ጠይቃታለው። ከዛ ሙስሊም ይሆናል ትለኛለች። ደዳግሜ ከኔ የአንገቱን አበል ጠይቃታለው። እሷ ጋር ጨመረችብኝ ዋጋው ማለትነ ግልጽ አላረግሽልኝም። ገዝተሽ ነው ሀብል ወይስ ደግሞ ገና ልትገዢ ነው? ያው ጆሮጌጡም ሀብሉም ልጅን ነው የሚያመላክተው ልጅን ነው ያው ስትገዥ፣ ያው ልጅን ነው የሚያመላክተው። ሀብልም ሴት ልጅ ነው። አብነት ሰላም አሳው ማስገር ምንድን ነው? ገቢ ነው

ደር ላይ ቆሜ የገፋ እና ከዛ ያልቅሳል እኔም አበብለዋለሁ ሽንት ቤት ያው ቆሙ ማየት ምንም ስትጠቀሚ ምናምን ካሉ ማስተካከል ያለብሽ በህይወትሽ ማስተካከል ያለብሽ ነገሮች እንዳሉ ነው የሚያመላክትሽ ነገ ፍተር ያው ጥሩ አይደለም አልወደቅሽም አይደል ያው ጥሩ አይደለም ማለቅሶ ደስታ ነው ያንን ግን ያው ካልወደቅሽ ጥሩ ነው ያው ማስተካከል ግን በየትሽ ያለብሽ ነገሮች ነሩ የሚያመላክትሽ። ማሚኝ ስላ መግዲ በህልም የመብረቅ ድምፅ ይሄ ተፈቷል። እርግጠኝነት ያው የፈጣሪ ቁጣ ነው የሚያመላክተው። እንደተመቻችሁ ተስፋ አረጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቷን መጫ እንዳረሱ አዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለት ቻናሎች አሉኝ እነሱን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ ሁለት ሺህ አስገቡት እስኪ እዚህ ጋላችሁ ሰብስክራይብ አድርጉ እንደተመታሱ ተስፋ አደርጋለሁ በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ ላይክ ማድረጋችሁን ግን አትርሱ